አረንጓዴ አሻራ ሲታሰብ ችግኝ መትከል ብቻ ሳይሆን ለሀገር ሰላምንና ዘላቂ እድገትን መትከል በመሆኑ የአረንጓዴ አሻራ ስራዎችን በቅንጅት መፈጸም እንደሚገባ ተገለጸ። የማዕከላዊ ኢትዮጵያ ክልል የ217 ዓ.ም የአረንጓዴ አሻራ ቅድመ ዝግጅት ስራዎች አፈጻጸም ግምገማና ቀጣይ ትኩረት አቅጣጫዎች የምክክር መድረክ በዱራሜ ከተማ ተካሄደ። በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር የዓለም ስጋት የሆነውን የአየር ንብረት ለውጥ መቋቋም የሚችል ሀገር መፍጠር የሚያስችል የአረንጓዴ አሻራ ስትራቴጂ ተነድፎ ወደ ተግባር መገባቱንና በዚህም እንደ ሀገር ባለፉት ሰባት ዓመታት በተሰሩ የአረንጓዴ አሻራ ስራዎች የተለያዩ ኢኮኖሚያዊ፣ ማህበራዊ፣ ስነ ምህዳራዊና ዲፕሎማሲያዊ ጠቀሜታ ያላቸው ከ40 ቢሊዮን በላይ ችግኞች መተከላቸውን ተናግረዋል። ለዓለም ዋናው ስጋት የሆነው የአየር ንብረት ለውጥ ዓለምን በተለያየ መንገድ ይገኛል። መንግስታችን በተለየ ለውጡ መንግስት ከወር ጠቅላይ ሚኒስትራችን እንግዲህ ብልጽግና ቀድሞ ያያል። ቀድሞ አይቶ ቀጣይ ለሚመጡ ችግሮች መፍትሄ ያስቀምጣል። እንደምታውቁት የለውጡ መንግስት ገና መጀመሪያ ስራ ከመጀመሩ በፊት የመጀመሪያው አጀንዳ ዛሬ የዓለም አጀንዳ የሆነውን የዓለም የአየር ንብረት ለውጥ የሚቋቋም ሀገር ህብረተሰብ ለመፍጠር የሚያስችል የአረንጓዴ አሻራ በ2011 ታውጆ ወደ ተግባር ገብተናል። ባለፉት ሰባት ዓመታት በተሠራው ሥራ ኢትዮጵያ ለዓለም ብዙ ትምህርት አስተምራለች። በተደረገው ጥረትም ከአርባ ቢሊየን በላይ ችግኞቹን መትከል ተችሏል። እነዚህ የተከሉ ችግኞች ችግኝ ብቻ አደሉም። ምግብ ናቸው። የአፈር ለምነት ማሳደግ ናቸው። የስራ እድል መፍጠር ናቸው። ለኢንዱስትሪ ግብዓት የሚሆኑ ናቸው። የኤክስፖርት ምርት የሚሆኑ ናቸው። በአጠቃላይ የተከሉ ችግኞች ኢኮኖሚያዊም፣ ማህበራዊም፣ ስነ ምህዳራዊም አለፍ ሲልም ዲፕሎማሲያዊም ፋይዳ የነበራቸው ናቸው። ኢትዮጵያ ለምስራቅ አፍሪካ ችግኝ መትከል፣ ማዝበቅ፣ ህብረተሰብን ማንቀሳቀስ፣ ባለቤት ማድረግ ባለቤት ያደረገው ህብረተሰብ ችግኝን ተክሎ አጽድቆ መጠቀም ባህል ወደ ማድረግ ወስዳለች። የአረንጓዴ አሻራ የአረንጓዴ አሻራን ስናስብ ችግኝ መትከል ብቻ ሳይሆን ለሀገር ሰላምንና ዘላቂ እድገትን መትከል ነው ያሉት የቢሮ ኃላፊ በዘንድሮ ዓመት ዓላማ ተኮር በሆነ መልኩ የአረንጓዴ አሻራ ችግኝ ተከላ ከአምስት መቶ ሚሊዮን በላይ ችግኞችን ለመትከል ዝግጅት መደረጉንም ተናግረዋል። ችግኝ መትከል ብቻ አለ፣ ለሀገር ሰላም መትከል ነው፣ ለሀገር እድገትን ዘላቂ ዕድገትን መትከል ነው፣ ለቀጣዩ ትውልድ ብሩህ ተስፋ ያላት ሀገር ማኖር ነው። ችግኝ ስናስብ ዝም ብለን የአንድ ወቅት የዘመቻ ስራ አድርገን የምናስበው ጉዳይ አይደለም። ስለዚህ የምንተክላቸውን ችግኞች ሁሌም ከፍ ብለን አይተን ከፍ ባለ መንገድ የምንተክላቸው ችግኞች የት ነው የምንተክለው? ለምንድን ነው የምንተክለው የሚሉ ጉዳዮች በውል ለይተን መስራት ከእያንዳንዱ አመራር፣ ከእያንዳንዱ ሙያተኛ፣ ከእያንዳንዱ ህብረተሰብ ይጠበቃል ከችግኝ ባለፈ እንግዲህ ኢትዮጵያ በቡናው ዘርፍ፣ በሌሎች በፍራፍሬ ዘርፍ፣ በእንስሳት ሀብት ልማት፣ በመኖ ችግኝ ተከላ ስራዎቻችን ለእንስሳትና ሀብት በተለይ ለሌማት ትሩፋት ስራችን ስኬታማነት ከፍ ያለ አበርክተዋል። የተከልናቸው ችግኞች ተራሮቻችን ትላንት ተራቆቱበት ለሰው ልጅ ተስፋ ከተሟጠጠበት ዛሬ ተራሮቻችን አረንጓዴ ለብሰው አረንጓዴ መልበስ ብቻ አይደለም። ከተራሮቹ በታች ያሉ አካባቢዎች ከናዳ፣ ከጎርፍ፣ ከአፈር መከላት ወጥቶ የአፈር ለምነት ማደግ የተራሮቹ ውብና ለኑሮ ምቹ አካባቢዎችን በመፍጠር ምርትና ምርታማነት እንዲያድግ የራሱን አበርክቶ ከፍ ባለመንገድ እያኖረ ይገኛል። ግብርና ሴክተሩ ስንወስድ አብዛኛው የአግሮ ፎረስትሪ ወይም ጥምር ደን የላቀ ኢኮኖሚ ተጠቃሚነት ሊያረጋግጡ የሚችሉ የፍራፍሬ፣ የቡና፣ የመኖ እና ሌሎቹም ብዝሃ ጠቀሜታ ያላቸውን ችግኞች ነው በግብርና ሴክተሩ እየተዘጋጁ ለተከላሚ በቁት። ከአካባቢና ደን ጥበቃ ስንወስድ ዋናው ማዕከል አድርጎ የሚሰራው አላማ ተኮር የደን ልማት ምን ማለት ነው? አላማ እንደ ድሮ ያገኘነውን ችግኝ ዝም ብለን አንተክልም። ዓላማ ተኮር ነው። ዓላማው አንድም ለፊውል ውድ ለማገዶ ለግንባታ፣ ለኢንዱስትሪ፣ ከዛ ሲያልፍ ደግሞ ለአካባቢ ጥበቃ። እነኚህ አራት ጉዳዮችን ማዕከል አድርጎ ነው የሚተከለው። በዘንድሮ አመት የአረንጓዴ አሻራ ስራዎች ተራሮችን፣ ኮረብታዎችን፣ ጉብታዎችን እና ቦረቦሮችን የማልማት አዲስ ክልላዊ ስትራቴጂ በክልሉ ርዕሰ መስተዳድር የተከበሩት ዶክተር እንዳሻው ጣሰው መነደፉን የገለጹት የቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር ይህን ኢኒሽቲቭ ለማሳካት አመራሩ በቁርጠኝነት ሊሰራ እንደሚገባም አሳስበዋል። የማዕከላዊ ኢትዮጵያ ክልል ደን አካባቢ ጥበቃና ልማት ቢሮ ኃላፊ የተከበሩ አቶ አብርሃም መጫ በአረንጓዴ አሻራ የሚከናወኑ ተግባራት የመሬትንና ህይወት ያላቸውን ፍጥረታት ሁሉ ሚዛናቸውን በ ጠበቀ መልኩ ሊሆን እንደሚገባ ገልጸው በክልሉ ያሉ ጸጋዎችን በጋራ መጠበቅና ማልማት ይገባልን ብለዋል። የሆነ ዛፍ ተክለን ሮጠን ምናምን ምናምን፣ በጣም ስትራቴጂካሊ ያስባል። መሬትን ኢኮሲስተምን፣ ለሰው ልጅና ሌሎች ህይወት ላላቸው ነገሮች ሚዛን በጠበቀ መንገድ ማስቀጠል አለብን። እኛ ሰዎች እና ሌሎች ህይወት ያላቸው ነገሮች እና ዚሆል ኢኮሲስተም ለመኖር ምግብ ያስፈልገናል። እያወራን ያለ ነው፣ ምግብ ነው የሚታክለው። ምግብ ነው የሚታክለው። ውሃ ያስፈልገናል። ስራ ውሃን፣ አፈርና ውሃ ጥበቃ ነው እያወራን ያለ ነው። ለመኖር ኦክሲጅን ያስፈልገናል። ስለ ኦክሲጅን ነው እያወራን ያለ ነው። ለመኖር የስራ እድል መፍጠር አለብን። ዚስ ኦል ክሬትስ ጆብ ኦፖርቲኒቲ። ስለዛ ነው እያወራን ያለ ነው። ሰው ያለን የተፈጥሮ ጸጋ በእኛ ለውትም ተቋም በጋራ በተሰጠው መነጽር አይተን እዚህ ጸጋ ላይ ኢንቨስት ማድረግ አለብን። ከዚህ ጸጋ ነው የኢንዱስትሪ ግብአትን የምናወጣው። ይህን ጸጋ ሞብላይዝ አድርገን ነው የምንበለጽገው። ለአየር ንብረት ለውጥ የማይበገር ኢኮኖሚን ለመገንባት በሚደረገው ሂደት መድረኩ በ2017 ዓ ምት የአረንጓዴ አሻራ ስራዎች የዝግጅት ምዕራፍን በማጠናቀቅ የጋራ ስትራቴጂክ እቅድ በማዘጋጀትና መግባባትን በመፍጠር ወደ ተግባር ለመግባት ያግዛልን ብለዋል። ብዙ ጊዜ ከምንመኛቸው መድረኮች የዛሬ አንዱ በተለያየ ፕላትፎርም ያው እየተገናኘ ነው ሁለቱም ቢሮዎች በጋራ በማህል በበልግም ተፋሰስ መድረኮችን እየተገናኘን እያወራን ነው። መነጸውን ግን አሁን በደምብ ስቲክ እያደረገ መውጣት አለብን። ይሄን ታሳቢ አድርገን ነው በዚህ መድረክ ላይ ከፍተኛ አመራር አመራርና ከፍተኛ ባለሙያ ያለው በዚህ ሳቢ ነው እንጂ ተራ የተለመደ ችግኝ የመትከል ግርግር አይደለም። በጣም ስትራቴጂክ ቅ ስትራቴጂክ ቲንኪንግ፣ ስትራቴጂክ አንደርስታንዲንግ፣ ስትራቴጂክ አክሽን የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትል የቢሮ ኃላፊና የተፈጥሮ ሀብት ዘርፍ ኃላፊ አቶ መላኩ ባፋ የተፈጥሮ ሀብት ጥበቃ ስራ ዘላቂ ልማትን ለማሳካት ወሳኝ በመሆኑ የተፈጥሮ ሀብትን መጠበቅ፣ ማልማትና በዘላቂነት ጥቅም ላይ እንዲውል ማድረግ የሁሉም ኃላፊነት መሆኑን ገልጸው እንደ ሀገር ባለፉት ሰባት ዓመታት በተሰሩ የአረንጓዴ አሻራ ስራዎች ከፍተኛ ውጤት ተመዝግበዋል ብለዋል። ማድረግ የሁሉም ዜጎች ኃላፊነት ሊሆን ይገባል። በሀገራችንም ለተፋሰስ ልማት እና ለአረንጓዴ አሻራ ልማት ስራዎች የተሰጠው ትኩረት ከፍተኛ ስለሆነ ከ2011 ዓ.ም ጀምሮ ባለፉት ሰባት ዓመታት አረንጓዴ አሻራ ላይ ከፍተኛ የሆነ ውጤት እየተመዘገበ ያለበት ሁኔታ ነው ያለው። በ2017 ዓ.ምም የአረንጓዴ አሻራ ልማት ስራችን ከባለፉት ተሞክሮ በመውሰድ በዚህ አመት ወደ አምስት መቶ ሀምሳ ስድስት ሚሊዮን ያህል ችግኝ ለማዘጋጀት የተሞከረበት ሁኔታ ነው። በክልሉ በዘንድሮ አመት የአረንጓዴ አሻራ ችግኝ ተከላ አላማ ተኮር በሆነ መልኩ ዘርፈ ብዙ ጠቀሜታ ያላቸው ከ550 ሚሊዮን በላይ ችግኞች መዘጋጀታቸውንና ከዚህም ከ502 ሚሊዮን በላይ ችግኞችን በ161 ሺህ ሄክታር መሬት ላይ ለመትከል ዝግጅት መደረጉን የገለጹት አቶ መላኩ ባፋ ክልላዊ የቡና ልማት ሽፋንን ለማሳደግ የአፈርና ውሃ ጥበቃና የደን ልማት ስራዎችን በቅንጅት ለመስራት መታቀዱንም ተናግረዋል። እነዚህም ችግኞች አላማ ተኮር በማድረግ ፍራፍሬን በተቋማት በግለሰቦች በኩታ ገጠም 3430 ኢኒሼቲቭ መሰረት አድርጎ ህብረሰቡን በሚጠቅም መልኩ እየሰተራ ያለበት ሁኔታ ነው ያለው ችግኝ ዝግጅትም ያንን መሰረት ተደርጎ እንዲዘጋጅ ተደርጓል ሁለተኛው በቡና ላይ መሰረት አድርገን አግሮ ፎረስትሪ አንዱ በክልላችን ከዚህ በፊት የነበረውን የቡና ሽፋን ለማሳደግ በጣም ትኩረት የተሰጠው ዘርፍ ስለሆነ የቡናን ሽፋን ለማሳደግም አንዱ ስራ እየተሰራ ነው። ከአፈርና ውሃ ጥበቃ ጋርም በማስተሳሰር የመኖ ልማት አንዱ የአግሮ ፎረስትሪ አካል አድርገን የደን ልማትም ለማገዶ፣ ለኮንስትራክሽን ለግንባታ በሚል አላማ ተኮር በማድረግ ለአካባቢ ጥበቃ በማድረግ እየተሰራ ያለበት ሁኔታ ነው ያለው። ስለዚህ ከተዘጋጀው 558 ሚሊዮን ያህል እስካሁን ለተከላ ተለይቶ በዚህ ዓመት እንተክላለን ብለን የለየ ነው 502 ሚሊዮን በላይ ችግኝ በዚህ አመት በ161 ሺህ ሄክታር መሬት ላይ ይተከላል ተብሎ ይጠበቃል። ለዚህ የሚሆን ሰራዊት የችግኝ ተዘጋጅተዋል። የቦታ ልየታ ስራዎች ተሰርተዋል። አሁን ጉድጓዝ ዝግጅት ተጀምሯል። በአጭር ጊዜ ለማጠናቀቅ ሰፊ ስራ እየተሰራ ነው ያለው። በዚህ አመት በሁለት አይነት ስራዎች ተከላ ፕሮግራም ላውንች ለማድረግ በቂ ዝግጅት እያደረገ ያለንበት ሁኔታ አለ። አንደኛ 2017 የክረምት ወቅት የአረንጓዴ አሻራ ተከላ ላውንቺንግ ፕሮግራም አገራዊ ላውንቺንግ ሰኔ 20 ላይ እንዳገር አቀፍ ላውንጅ ከተደረገ በኋላ በክልላችን ከዛ ቀጥሎ የክረምት አረንጓዴ አሻራ ተከላ ፕሮግራም ለማስጀመር ቅድመ ዝግጅት ስራዎችን እያደረግን ያለንበት ሁኔታ አለ። ሁለተኛ የአንድ ጀንበር ተከላ ነው። የአንድ ጀንበር ተከላ ላይ እኛ ከአምነም ተሞክሮ ወስደን በ6.7 ሚሊዮን ያህል ችግኝ በሁለት ነጥብ ሶስት ሄክታር ላይ ከአንድ ሚሊዮን በላይ ሰው በማሳተፍ ለመትከል እቅድ አቅደን የተከላ ቦታዎች ልየታና የችግኝ ዝግጅት የጉድጓድ ዝግጅት የተሳታፊዎች ልየታና አጠቃላይ ዝግጅት የማድረግ ስራዎቹን እየሰራንበት ሁኔታ አለ በመድረኩ በክልሉ የሚገኙ ቀበሌን ከቀበሌ ወረዳን ከወረዳ ዞንን ከዞን እንዲሁም ሁሉንም መዋቅሮች ከክልል በሚያገናኙ ዋና ዋና መንገዶች የተለያዩ ችግኞችን በመትከል መንገዶችን ማልማት እንደሚገባ በምክትል መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ስሩር የገለጹ ሲሆን በተነሳው ሀሳብም የመድረኩ ተሳታፊዎች ከስምምነት ደርሰዋል። የመድረኩ ተሳታፊዎች በሰጡት አስተያየት በአረንጓዴ አሻራ የችግኝ ተከላ መርሃ ግብር ችግኝን ከመትከልም በተጨማሪ ስድቀታቸውን በመከታተል የኅብረተሰቡን ተጠቃሚነት ለማረጋገጥ በቅንጅት ሊሰራ ይገባልም ብለዋል።